የሰላም ድምጾች፣ ያለ ሰላም ምንም። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግሥታት ድርጅት የሥነ ሕዝብ ፈንድ ዩኤንኤፍፔ ጋር በመተባበር የሚያቀርበው በሰላም ግንባታ ላይ የሚያተኩር የሬዲዮ ፕሮግራም ነው። ሰላም በዋጋ የሚተመን ሰላም ለሁላችሁ የሰላም ድምፆች ዛሬም በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ የሚቀርብላችሁን የሰላም ድምፆች ይዘንላችሁ ቀርበናል። ጤና ይስጥልን አድማጮቻችን፣ ለሚቀጥለው ግማሽ ሰዓት ያህል አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዛሬውን የሰላም ድምፆች እንዲህ በማለት እንጀምር። የኢትዮጵያ ሕዝብ በጋብቻ የተሳሰረ በጉርብትና ለበርካታ ዓመታት አብሮ የኖረ ከመለየት ይልቅ በአብሮነት አያሌ ዘመናትን የተሻገረ ሕዝብ ነው። ያለ ሰላም አገር፣ ቤተሰብ ቄ ልማትና እድገት አይታሰብም። የብሔር የሃይማኖትና የባህል ብዝሃነትን ማክበርና አብሮ መኖር ለዘላቂ ሰላም የማዕዘን ድንጋይ ነው። መላችን እንዳይጨልም በአብሮነት ተከባብረን ግጭቶችን እንፈታ ዘንድ እያንዳንዱ ግለሰብ ከመሪ እስከ ዜጋ የበኩላችንን አስተዋጽኦ ለማበርከት ዛሬ ቃል እንግባ። ብዝሃነታችን ሳይሸረሸር በመከባበር ላይ የተመሠረተ ዘላቂ ሰላምና አንድነታችንን ማስቀጠል የሁሉም ኃላፊነት ነው። የጥላቻ ግድግዳ አፍርሰን በአንድነትና እኩልነት ለጋራ ልማት ወደፊት እንራመድ። ሰላም ነው የእኛ ጉዳይ።

የሰላም ድምጾች የሰላም ድምጾችን ነው በማዳመጥ ላይ ያላችሁት። ድራማን ጨምሮ ለዛሬ ከምናቀርባቸው ዝግጅቶች አንዱ በሰላም ጉዳይ ላይ ሐሳባቸውን የሚያካፍሉልን እንግዶች የምንጋብዝበት ዝግጅት ይጠቀሳል። ለዛሬ ሰላምን በማስፈንና ጠብቆ በማቆየት ረገድ የወጣቶችን ሚና እንመለከታለን በዚህ ፕሮግራማችን። የወጣቶችን ድምፅ ይዘናል። ሀሳባቸውን ከራሳቸው አንደበት የምታዳምጡት ይሆናል። የዛሬው የአዝማሪ ቆይታ በጨዋታው ሰላምን ያነሳል። በድጋሚ አብራችሁ እንድትቆዩ እየጋበዝን ወጣት የፕሮግራማችን እንግዶች ራሳቸውን በማስተዋወቅ ሀሳባቸውን ወደሚያካፍሉበት ክፍል እንሻገራለን። እሺ እኔ ወጣት ማራኪ ሰውነት እባላለሁ። እንግዲህ ባህር ዳር ከተማ ነዋሪ ነ እኔ ለጋሱ አብርሃም እባላለሁ። በዚህ በባህር ዳር ከተማ የምኖር ነኝ። ሰላም ሲኖር ያው ለመማረብ ለመስራትም ሁሉም ነገር እድሉ በጣም ሰፊ ስለሚሆን ይህ እንዲመጣ የራሱን ማድረግ የሚችለውን ምክንያታዊ ሆኖ ሀሳቡን የማቅረብ ሀሳቦች ሲነሱ ደግሞ በሁለቱም ሚዛን መሀል ላይ ሆኖ አይቶ ነገሮችን ለማስተካከል እና ወደ ተሻለ ነገር ለማምጣት ጥረት ማድረግ የወጣቱ አንዱ ሚና መሆን አለበት ብዬ አስባለሁ። ምክንያቱም ወጣቱ በጣም የሚሰራበት፣ የሚማርበት፣ የተሻለን ነገር ለመፍጠር የሚጥርበት እድሜ ላይ ስለሆነ የሚኖረው ሰላም ሲኖር ነው ያ መምጣት የሚችለው እና ሰላምን ለማምጣት በየትኛውም ርቀት ተጉዞ የራሱን አስተዋጽኦ ማድረግ ይችላል ብዬ አስባለሁ። እንግዲህ ያው እኛ ወጣትነት የሚሰራበት የሚማርበት ጊዜ ከመሆኑ በላይ የሆነ ትኩስ የሆነ ስሜት አፍላ ስሜት ያለበት ወቅት በመሆኑ አሁን የአፍላ ስሜት ላይ በቀላሉ ስሜታዊ መሆንና እና ወደሆነ ነገር ውስጥ የምገባበት እድሜ መሆን ነው። ስለዚህ ያሃንን እድሜ በተሻለ የሚሰራበት እድሜ ነው። ግን ያው ብዙ ጊዜ ወጣት ስሜታዊ ነው። የእድሜው ሁኔታም ሊሆን ይችላል ቶሎ ስሜት አይሁንን በነገሮች ላይ ቶሎ ተቆጥቶ በጣም ኤክስትሪም ወደ ወጭ ጽንፍ ወደ ሆነው ነገር የሚካሄድበትም ነገር ስለሆነ ትንሽ ሰከን ብሎ ነገሮችን ማጤን የሚገባበት እድሜ ነው ብዬ አስባለሁ። እኔም የሚታየኝ ይሄ ነው። ወጣትነት ማለት ዛሬ እሳት ጋር የወደቀ ጭድ ማለት ነው። ፍጥነት አለው። በፍጥነት አንድን ነገር ማድረግ ይፈጥናል። ስለዚህ ከዛ ነገር መታገስ ረጋ ብለን ሰከን ብለን እያሰብን እንደ ወጣት ሳይሆን እንደ አለ እንደ ጎልማሳ አስበን እንደ ሀገር እንደ ህዝብ እንደ ጓደኛ እንደ ወንድም አስበን ሁሉም ሰላም የሚመጣበትና መልካም የሚገኝበትን ነገር ማስተካከል ማሰብ ማገናዘብ እንችል መማር ቀላል ነገር አይደለም አንድ ሰው ደግሞ ተማረ ማለት አወቀ ነው ተገነዘበ ነው ስለዚህ ያንን ተረርተን ወደ መልካም ነገር እንድንመጣና መልካም ነገር እንዲፈጠር መተጋገዙ መተሳሰቡ መልካም ነው የሰላም ድምፆች ወጣቶቹ ማራኪ ሰውነትና ለጋስ አብርሃም በተለይ ሰላምን በማስፈንና ጠብቆ በማቆየት ረገድ የወጣቶች ሚናን በተመለከተ እያነሱልን ያለውን ሐሳብ አላጠቃለሉ። ከእኛ ጋር ያደረጉትን ቆይታ እዚህ ላይ ለጊዜው ገታ አድርገን በአዝማሪ ጨዋታ አረፍ እንላለን። የአዝማሪው ማሲንቆ ዛሬም ሰላም ይላል።

ስምምነት ደስ የሚያሰኝ የለም፣ እንደ ስምምነት ደስ የሚያሰኝ የለም፣ ደስ የሚያሰኝ የለም፣ ሰላም በይ

አድማጮቻችን ከአስራት ቦሰናና ቦታነሽ ታደሰ ጋር ነው አብራን ያለ ነው። በተለይ ይህንን ፕሮግራም ለማጣፈጥ ተደማጭ እንዲሆን ሀሳቡንም ደግሞ ለማጉላት ይቻል ዘንድ በአዝማሪ ግጥሞች እየታጀቡ በማሲንቆ እያዝናናን የሚገኘው አስራት ቦሰና ነው አብራን፣ ቦታነሽ የምታደሰ ትገኛለች። ብዙ ሀሳቦች ነው ይዞ የሚመጡት መቼም፣ በአዝማሪ አንደበት የሚነገሩ በማሲንቆ የሚታጀቡ እጅግ በጣም ብዙ ሀሳቦች አሉ። እንግዲህ ጊዜ በፈቀደ መጠን ነው የምናነሳቸው። አሁን ስለምን እናንሳ? ስርዓት ያው እንግዲህ ዛሬ ትልቁ ነገራችን ስለ ሰላም፣ ስለ ፍቅር፣ ስለ አብሮነት ኖ አሁን የምናነሳው የሚያስፈልገንም ይሄ ነው። በማሲንቆስቺ እሷን ነገር አሰማል። ጥላቻ እኮ ሞት ነው፣ ፈቃድ ነው ህይወት ጥላቻ ኳሞት ነው። ፍቅር ነው ህይወት። ሰው በሰላም ሲኖር ነው የሚያምርበት። ሰው በሰላም ሲሆን ነው የሚያምርበት። በእምነት በሃይማኖት በእምነት በሃይማኖት በፈጣሪ በኩል ይቅር ተባብሎ እርቁ ነው ትክክል እርቁ ነው ትክክል ይቅር ተባብለን እርቁ ነው ትክክል ይቅር ተባብለን እርቁ ነው ትክክል ይቅር እንባባል እርቁ ነው ትክክል እባክሽ ታረቂኝ ተታ አስጨንቅኝ ታርቀን በፍቅር ነብረን እንኑር። ነይ የኔ መውደድ በሰላም እናውርድ ነይ ነይ የኔ መውደድ ሰላም እናውርድ ፍቅር ነው ውበቱ የሚያምርበት የቱ ላንቺ ነው የሚያምርበት የቱ ላንቺ ነው ላንቺ ነው የሚያምርበት የቱ የሚያምርበት የቱ የሚያምርበት የቱ ይቅር በይ ልጅቱ። ሂድ ብትለኝ ይሄድኩኝና ብትለኝ ብትለኝ መጣሁ ሂድ ብትለኝ ይሄድኩኝ ብትለኝ መጣሁ ሂድ ብትለኝ ይሄድኩኝ ነይ ብትለኝ መጣሁ ነገራችን ብዬ ሰላም ልልህ ነገራችን ብዬ ሰላም ልልህ መጣሁ እና ነና አሜን አማሜን እንዴ ነው አትበለኝ ሰላም ሰላም ሰላም እንዲያነዋት በለኝ።

በል ልብ በል ምነግርህን ስማ ወገን የልብ በል ምነግርህን ስማ ለእናት አገራችን ለእናት አገራችን አታንስምኛማ አናንስምኛማኔ ለእናት አገራችን ለእናት አገራችን። የማሲንቆ ተጫዋቹና ድምፃዊው አስራት ቦሰና ከባልደረባው ቦታነች ታደሰ ጋር በአዝማሪ ጨዋታ ቆይታችን አብረውን ነበሩ። ሁለቱንም እናመሰግናቸዋለን። የሰላም ድምፆች አሁን ወደ ዛሬው ወጣት እንግዶቻችን የምንመለስበት ጊዜ ላይ ደርሰናል። ለማስታወስ እንግዶቻችን ማራኪ ሰውነትና ለጋስ አብርሃም ናቸው። ቀደም ሲል ሰላም ለወጣቶች ያለውን አስፈላጊነት በተመለከተ ያላቸውን ሐሳብ ነበር የገለጹልን። አሁን በሚኖራቸው ቆይታ ደግሞ ሰላምን ለመጠበቅ የወጣቶችን ሚና በተመለከተ ተጨማሪ ሐሳብ ያነሱልናል። እንግዲህ ወጣቱ ትልቅ ሚና አለው። እንደ አፍሪካ አብዛኛው የህብረተሰብ ክፍል ወጣት ነው ብለን እናስባለን። ይሄ ዛሬ መስራት ያለበት የህብረተሰብ ክፍል በተለያየ በሚመጣ ችግሮች አጀንዳዎች እየተጠለፈ የሚወድቅ ከሆነ የመጀመሪያው ትልቁ ነገር ሕይወቱን ያጣል፣ ያሳጣዋል የሰላም እጦት በከፍተኛ ደረጃ ከዛ ውጪ የነገ ህልሙን የማማራዩን የመለወጥ የመስራት ጊዜውን እንዳሁን ደኛ እንደ አካባቢያችን ተጨባጭ ሁኔታ እያሳጣን ያለው እና ወጣቱ የተሻለን ብሎ ነገር ሊያስብበት የሚችለውን ነገር እያጣ ነው። ስለዚህ ይሄም አካባቢ ሰላም እንዲሆን ይሄ አካባቢ እንዲቀየር ደግሞ ይሄ የሚሰራው ለነገራ ያለው ወጣት ነው። ተባብሮ የሆነ ለውጥ ማምጣት የሚችለው ሰላም እንዲሆን ተመካክሮ ነገሮችን ማስተካከል የሚችለው ይሄ ወጣት ነው ብዬ አስባለሁ። ከፍተኛ አስተዋጽኦ አለው ወጣቱ በራሱ መተሳሰብ ነው እርስ በርስ መመካከር የሚሻለውን መንገድ መንገድና ትክክለኛውን መንገድ መርጦ ተመካክሮ፣ ይሄንን ብናደረግ ይሄ ለሰላማችን ጥሩ መንገድ ነው፣ ይሄኛውን መንገድ መተው አለብን፣ ይሄኛው መንገድ ይሻለናል ብሎ ወጣቱ መመካከር መቻል አለበት፣ መተሳሰብ መቻል አለበት። አለያ ዝም ብሎ በግንፍልተኝነት በግም ሁሉም በየአቅጣጫው ከሄደና በየመስመሩ ከሄደ ሁሉም ነገር ይበላሻል ብለን መመካከር ነው ትልቁ መፍትሄ። መመካከር ነው፣ ከተመካከረ ተገናኝቶ በአንድ ነገር ጋር ዲስከስ እያደረገ አንድ ሰው ተመካክሮ የሚያደርገው ነገር ወደ መልካም ነገር ይሰዳል። እንዲሁ ሁሉም በግብታዊነት ዝም ብሎ ከሄደ በየአቅጣጫው በየፊናው የሚንቀሳቀስ ከሆነ ሰላምም አይመጣም፣ እድገቱም የለም፣ ኑሮም ከባድና ከፍተኛ ጉዳት አለው። ነገር ግን ተመካክረንና ተሳስበን አንተ ይህንን ብናረግ ይሄ ይሻላል ይሄ ቢደረግ ይሄ ይሻላል ብለን የምንመካከር ከሆነ ያንን ደግሞ ለሚመለከተው ክፍል አቅርበን ለምን ይሄ አይሆንም ብለን በግልጸኝነት ከተረዳዳንና በሐሳብ ከተለዋወጥ ከሚመለከተው ክፍል ጋር በሐሳብ ከተለዋወጥ የማይስተካከል ሰላም የለም። አዎ፣ እኔም የማስበው ይሄንን ነው። ማለት የሆነ አካባቢ ችግር ሲፈጠር ችግሩ የዛ አካባቢ ወጣት ብቻ ወይም የዛ አካባቢ ማህበረሰብ ብቻ ሊሆን አይችልም። ችግሩ የነበረበትን አካባቢ ጉዳት በማየት ከሌላው ጋር ተመካክሮ ይሄንን የማስተካከል ስራ ካልሰራን ነገ ወደ ሌላው አካባቢ ይሄ ችግር ላይሰፋበት የሚችል ምንም ምክንያት አይኖርም እና ችግሮችን አሁን ለምሳሌ የትም አካባቢ በኢትዮጵያ ውስጥ የትኛውም አካባቢ ችግሮች ሲከሰቱ ይሄ ችግር የኛ ችግርስ ቢሆን እንዴት ነው ከዚህ ውጪ አሁን እዛ ችግር ውስጥ ካሉት አካባቢዎች ውጪ ያለው ወጣት እንዴት ነው እነዚህ ሰዎች የተሻለን ነገር ማምጣት የሚችሉት ብሎ አብሮ ምክረ ሀሳቡን ቢያቀርብ የመተጋገዝ ችግሮቹንም አው ልክ ናቸው፣ እነሱ ያቀርቧቸው እንደዚህ አይነት ችግሮች በዚህ መንገድ ሊፈቱ ይችላሉ ብሎ ምክረ ሀሳብም አቀርቦ የተሻለ መቀራረብ ችግሮችን እንደኔ ብሎ ማሰብ ሲኖር መፍትሄው ቶሎ ይመጣል። ማለት ሰላሙ የምንፈልገው ሰላም ካሰብ ነው በጣም አርቀን ከምናስበው በላይ ቶሎ የመምጣት እድል ይኖረዋል ብዬ አስባለሁ እኔ ሀገራችን ማየት የምንፈልግ አሁን በጀመረችው የልማት አካሄድ ልማቱ ቀጥሎ ለውጧ አድጎ እኛም የተማረው ክፍል በተማረበት ቦታ ሌላውን በንግድ ዓለም ያለውን በንግዱ ቦታ በተለያየ ስራ ያለው ሁሉ በስራው እንዲሰራ የአገር እድገት የግድ ያስፈልጋል። ይሄን እድገት የምናመጣው ደግሞ እኛ ስንመካከርና ስንተሳሰብ በፍቅር አንድ ሁነን ተጣምረን ከሰራን እድገቱም ልማቱም አንድ ላይ ይመጣል። ነገር ግን ተፈራርቀን በርቀት ሄደን የጎረጥ እየተያየን እየተራራቅን የምንሄድና የማንመካከር ከሆነ እድገቱ አይደለም ያለውም ሰው ባለው ሁኔታ ባለው መኖርም ክብደት ያመጣል ብዬ ነው የማስበው። በአጠቃላይ አሁን የምለው የሰላም እጦቱ በጣም ከፍተኛ ዋጋ እያስከፈለን ነው። በተለይ ለወጣቱ የመጀመሪያው ትልቁ እየከፈለው ያለው ዋጋ የህይወት ዋጋ ነው። የመጀመሪያው ነገር ያው ሁሉም ተስፋ የሚያደርግበት ለውጥ ከግል ነው የሚጀምረው። ተምሮ ተለውጦ ከዛ ላይ ወገኑ አካባቢውን፣ ቤተሰቡን፣ ከዛ ሀገሩን ሊለም ሊለውጥበት የሚችል ተስፋ ያለው ሊሰራበት የሚችል አጋጣሚ የሚመጣበት ሁላችንም ሰከን ብለን ራሳችን ለሀገራችን ማድረግ የምንችለውን ሁሉ ማድረግ የምንችልበት ምድል ይኖራል እና በምክንያታዊነት የምናስብበት ምንደማመጥበት የተሻለ ጊዜ ሲመጣ ያው ሰላሙን ይረጋገጣል ብዬ አስባለሁ። ሰላምን በማስፈንና አጠብቆ በማንቆየት ረገድ የወጣቶች ሚናን በተመለከተ ሐሳባቸውን ያካፈሉልን ማራኪንና ለጋስን በአድማጮቻችን ስም እናመሰግናለን። የሰላም ድምፅ በሰላም ድምጾች ፕሮግራማችን በተከታታይ ከምናቀርብላችሁ ዝግጅቶች መካከል ላምሮት በሚል ርዕስ የምናሰማችሁ ድራማ አንዱ ነው። ባለፈው ፕሮግራማችን እንዳሰማናችሁ የመረጠችውን እጮኛዋ እናቷና አጎቷ ያልተቀበሉላት ላምሮት እጮኛዋ ወደሚገኝበት ገጠር ሄደው እንዲያዩት ጋብዛቸው ነበር። በዚህም ግብዣ መሠረት ሄደዋል። ባለፈው እንደሰማችሁት እጮኛዋ ማህደር አካባቢውን እያሳያት ባለበት ወቅት የአካባቢውን የአገር ሽማግሌ አግኝተው ጥቂት ሀሳብም ተለዋውጧል። በኋላ ላይ ደግሞ የአገር ሽማግሌው በሚካሄደው የአካባቢ ሽምግልና ላይ ቢገኙ ሲሉ ሌላ ግብዣ አቅርበውላቸዋል። ዛሬ እዚያው ሽምግልናው ቦታ ላይ አብረናቸው እንቆያለን። መቼም ዛሬ የተገናኘንበትን ምክንያት ሁላችሁም ታውቃላችሁ። መምህር ማህደርን የማታውቁት የላችሁም። ነገሩን ለመዳኘት ተጨማሪ እንግዶችንም ይዤ መጥቻለሁ። እሷ የመምህር ማህደር እጮኛ ናት። እነሱ ደግሞ የእጮኛው እናትና አጎት ናቸው። እንደው ነገሩ መፈጠር አልነበረበትም። እንዴት ልጄን ከሩቅ ለመጣ አልድርም ይባላል? ወገኖቼ ይህንን ከእናንተ አልጠብቅም። ቆይ እስቲ ከእናንተ ማን ነው ከየት መወለድ እንደሚፈልግ መርጦ የተወለደ አለ? እስቲ ካለ ይናገር። ፍቅር ወገን ይለያል? እሺ፣ ልጅቷና ልጁ ተዋደዱ ተፋቀሩ እና እንግዲዋ ሐሳብ አላት። አመሰግናለሁ ላምሮት እባላለሁ። ቀደም ብሎ አባታችን እንዳስተዋወቃችሁ የመምህር ማህደር እጮኛ ነኝ። ሰላም ወገኖቼ፣ አጭር ነገር እንድናነሳ ነው። አያችሁ፣ አሁን ሁላችሁም ፍቅር ብሔር የለውም ብላችሁ አጉረመረማችሁ። ግን የእውነት ፍቅር ብሔር የለውም ብላችሁ ከልባችሁ ታምናላችሁ? አያችሁ ወገኖቼ፣ በሉ እኮ ይህች ልጅ እንኳን የጠየቀችውን መልሱላታ። እኮ እናንተም መልሱን ስለምታውቁት ነው ዝም የምትሉት። አይ ያወቃችሁም ነው የምታጠፉት ሁላችሁም የእኔን ቤተሰብ ታውቁታላችሁ። ባለቤቴ ማን እንደሆነች ልጆቼ ከነማን ተጋብተው እንደወለዱ እኔ ቤት እነማን አድገው ጎጆ እንደወጡ ሁሉ ታውቃላችሁ። ዘመዴም ብቻ ስሰበስብ አይታችሁኝ ታውቃላችሁ። ጎረቤቶቻችን ሁሉ እንዲህ አይደለም እንዲያሳደጓችሁ መምህር ማኅደርስ ልጆቻችሁን እንዲህ ያስተማራቸው የሆነውን እስቲ ልጁ ዳግመኛ ያንሳለን ከጥፋቱም ይቅርታ ለመጠየቅ ነው የተሰባሰብ ነውምና ነገሩን ማስታውሱ ይበጃል። ይቅርታ አድርጉልኝ፣ በጣም ይቅርታ። ልጅቱን አስቴርን ወድጃታለሁ። ጠለፋው ግን ትልቅ በደል ነው። በጣም ትልቅ በደል፣ ትልቅ ነውር ነው። ወላጆቿ የሩቅ ሰው በመሆኔ ሊሰጡኝ ያለመፈለጋቸውን ሰምተን ነበር። ግን እኔ ሳልሆን ጓደኛዬ ነው ተቅለብል ብሎ ከወዳጆቹ ጋር ሆኖ ጠልፎ ያመጣል እሱ እኔም ማስደሰቱ ነው። እኔ ጠለፋ እንደማልወድና እንደማልስማማ በደንብ ያውቅ። በእኔ አቋም እሱ በጣም ተናደደ፣ አበደ። በወቅቱ መሽቶ ስለነበረም የልጅቱ ቤትም ከሰፈራችን ራቅ ያለ ስለነበር እኛ ቤት ነግሬ፣ ይቅርታ ጠይቄ አሳደርኳት። እንዲያ ነው እንጂ እኔም አብሬያት አላደርኩም። ማንም እንዳይነካት ቤተሰቦቼን ጠባቂ እንዲያኖሩ አደራ ብዬ ነበር ጫዋ ይሄ የአያቴ አደራ ነው። የሴት ልጅ ሐዘን የእናት ሐዘን ነው። ሴት አትዘንብ ትለይ ነበር እና ይሄ አደራ ቃሏ ልቤን ገዝቶታል። ጠለፋውን ፈጽሞ አውግዛለሁ ፈጽሞ። ይሁንም ደግሞ ወዳታለሁ። ያሳደገውን የሚያከብር ፈጣሪውን የሚፈራ ልጅ እንዲህ ነው። ከነገሮች ሁሉ ራሱን ይጠብቃል። ሰውን አያሳዘን የራሱንና የቤተሰቡንም ስም ይጠብቃል። ጓደኛዬ ግን ለምን ልጅቱ መለስክ ብሎ አበደብኝ፣ ተናደደብኝ፣ ተደባደብን። በዚህ ጊዜ ግንባሩ ላይ ተፈንክቷል። እሱ ለእኔ ውለታ መዋሉ ነው። ግን ትልቅ የጠለፋ በደል ነውና ራሴንም ሆነ ጓደኛዬን ወክዬ ሁላችሁንም ይቅርታ ጠይቃለሁ። በዚህ ዘመን ጠለፋ ምን ላርክ በድያለሁ፣ አጥፍቻለሁ። ጥፋት ይመስከር። የቤተሰቦች ቤት አሳደርኳት ክብሯን ጠብቄ ጫፏን አልነከዋትም። ጫፏን ያን ያርኩት ስለመወዳትም ስለማከብራትም ነው። ያው እሷን በማዕከላችን ስላለች ትመስክር። በእርግጥ የእኛና የእሷ ቤተሰቦች ስንጣላ አንድ ጓደኛችንን ክፉኛ ጎድተነዋል። እሱም ሆስፒታል ገብቷል። ይህማ ወንጀልም ነው። ምን እሱም ቢሆን እኮ ወንድሜ ነው። ቤተሰቦችም በድርጊት ያዝ ስለነበር እና ጥፋቱም የኔ እንደሆነ በማወቃቸው ሙሉ ወጭ ችለው ያሳከሙት ነው። ለወንድሜ የአካል መጎዳት ምክንያት በመሆኔ በመሆናችን እውነቴን ነው ማለት ከልብ ይቅርታ እንጠይቃለን። ከልብ አባቶቼ ፈራጆችም የሚበዩንብኝ ለመክፈል ዝግጁ ነገሩን፣ እኔም ቀደም ሲል ሰምቼው ነበር ወላጆች ልጆቻቸውን ለማን መዳር እንዳለባቸው አስበው ይሆናል። ነገር ግን የልጆቹን ፈቃድ መታየት አለበት። መነሻውም መድረሻውም የፍቅራቸው ዘለቄታ ያለው መሆኑና መልካም ቤተሰብ ለመመስረት የሚያስችል ደረጃ ላይ ስለመሆናቸው መረጋገጡ ነው እንጂ ከየት መጣ ወይም ከየት መጣች የሚለው ጥያቄ በዚህ ዘመን ቦታ ያለው አለመሆኑን እናንተም ታውቃላችሁ። እንዲህ ያለውን ጥቃቅን ክፍተት እየፈለጉ የሚያሰፉ አንዳንዶች ችግሩን ሌላ መልክ ሊሰጡት መሞከራቸውንም የምታዩት ነው። እናንተ ግን ጠንካራ በመሆናችሁ እንደ አባታችን ያሉ የአገር ሽማግሌዎች መሀል ገብተው ችግሩን እንዲፈቱት የማድረግ ልማዳችሁ ለከፋ ችግር እንዳትዳረጉ ማድረጉን እያየው ነው። አያችሁ፣ ጥንካሬያችሁን ነበራችሁ በል እንጂ ልጄ፣ ነበራችሁ በል አባታችን። አሁንም ነባሩት ትስስራችሁ የሚታይ እኮ ነው። እዩ እስቲ አጎትና እናቴ ከሩቅ ሆኖ እየተገረሙ መሆናችሁ ያስታውቃል። ለሁላችንም ትምህርትን የሰጣችሁን ብዬ አምናለሁ። እንዲያው የተናገሩት አንድም ጠብ የሚል ነገር የለውም። የራሳችን የሆነ ሁሉ የሁሉም ነው፣ የሌላውም የእኛ ነው ብለን ያደግ ነው። ሰላሙም ቢሆን ከመተሳሰብና ከመካፈል ይመነጫል። ይህ ደግሞ ወሰንም ሆነ ድንበር ያለው እንዳልሆነ እርሶ ሲናገሩ ተገንዝቤያለሁ። ያለው የአንተን መልካም ልብ እኮ እናውቀዋለን። ለእኛ ብለህ ነው። እንደ ሰፈራችን የትምህርት ቤት ርዕሰ መምህር ሥራ ይበዛብሃል። ልጆቻችንን በነጣ በማስጠናት ትደክማለህ። ለአካባቢው ሰላም ደከምክ። ሁሌ ስለ ሀገር ፍቅር ታስተምራለህ። ያቺን ንግግርህንም ወዳታለሁ። እየቷን አባቴ፣ ሰላም የሁሉ ነገር መሠረት ነው። ሰላም የማያጸድቀው ተክል የማይገነድ ሰው ተራራ የለም። ሰላም ካለ ሁሉ አለ ትለናለህ እና በጣም ወዳታለሁ። አሁንም አረፈደ ከፍቅር ሰላም ይወለዳል ይላሉ አባታችን ሲያስተምሩ ለሁላችንም የሚተርፍ ነገር ቢኖር ደግሞ ፍቅር ነው። ሰላም ከሆንን ሁሉን የማድረግ አቅም ይኖረን አላ። በነገራችን ላይ እጮኛ ላምሮት ከምትኖርበት ባሕር ማዶ የመጣችው እዚህ እኛው ትምህርት ቤት በመምህርነት ልታገለግላችሁ ነው። በዚህ አጋጣሚ አዲሷን መምህርት ሁላችሁም ተዋውቋት። እና ወገኖቼ አሁን ስብሰባውን እናጠቃልና የሁለቱም የተጣሉ መንደሮችንም ቤተሰቦቻቸውን እናስታርቅ ልጅቷም ቤተሰቦቿም የሚሉትን እንስማ፣ እስኪ መታረቅ ብቻ ሳይሆን ሁሉም የወደደውን ያግባ፣ ፍቅር የሰፈነበት ትዳር እንዲሆን የእኛ ሽማግሌዎች ደግሞም የእነ ሃጂ ምርቃት የድረሳችሁ። ነገሩን ካለፈው ሰሞን ጀምሮ ብዙ መክረንበታልና ዛሬ ወደ ውሳኔ እንሂድ። ዛሬው ኑ እንግዲህ አሁን አረሙን ነቅለን ኑሯችንን እንደ አዲስ መጀመር ነው፣ አይመስላችሁም? በሉ ቤተሰቦች፣ የሀገር ሽማግሌዎችና እዚህ የተሰበሰባችሁ ሁሉ የዚህን ወጣት ይቅርታ ተቀበሉት። የዛሬው ክፍል ድራማ በዚሁ ያበቃል። የተጫወቱላችሁ ሩት ታየ እንደ ላምሮት፣ ዳዊት ደምሴ እንደ ማህደር፣ ሱራፌል ተካ እንደ አገር ሽማግሌ እንዲሁም ሲሳይ አማረ እንደ ወጣቱ ልጅ ሆነው ነበር። ደራሲው ቴዎድሮስ ተሰማ ነው። የዛሬው ፕሮግራማችን በዚሁ ይጠቃልላል። በመጪው ሳምንት እስካሁን ድረስ ስናቀርብላችሁ የቆየነውን የሰላም ድምፆች ፕሮግራማችንን ለጊዜው የምናጠቃልልበትን ዝግጅት ይዘንላችሁ የምንቀርብ ይሆናል። ለዛሬ ስላዳመጣችሁን እናመሰግናለን። ሰላም ቆዩ። የሰላም ድምጾች ያለ ሰላም ምንም ማረጋጋት። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግሥታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፔ ጋር በመተባበር የሚያቀርበው በሰላም ግንባታ ላይ የሚያተኩር የሬዲዮ ፕሮግራም ነው። ሰላም በዋጋ የማይተመን ሰላም ለሁላችሁ የሰላም ድምፆች